አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ሰላም ሰላም፣ ጤና ይስጥልኝ የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች፣ ሰላም፣ እዝነት፣ ፍቅር አይለያችሁ ቤተሰቦቼ። ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ከእናንቴ ጋር እንዴት ነው? ሰላም ፍቅር ለእምዬ ኢትዮጵያ ይሁን። ሀገራችን አላህ ሱብሃነሁ ወተዓላ ሰላም ያርግልን፣ ፈጣሪ ሰላም ያርግልን ለሀገራችን። ሁላችንም በየ ሃይማኖታችን እንጸልይ ኢንሻ አላህ ሀገራችን ባለችበት ውጥረት ሰላሟ እንዲ እንዲመጣ ማለት ነው። የኢትዮጵያ ለዘላለም ትኖር እያልኩኝ እንግዲህ ባለፈው ይህን ቅባት ሰርቼ ነበር አሳይቻቸው ነበር ማለት ነው አይደል እና አሰራሩን ሁሉንም አሳይቻቸው አለሁኝ። ነገር ግን እስከ አስራ አምስት ቀን መቀመጥ አለበት ብያችሁ ነበር የቃሪያ ዘይት ማለት ነው። ፍልፍል ሮሚ ይሉታል። ይሄ ፍልፍል ባርት ይሉታል ማለት ነው አረቦች። የእሱን ቅባት አሰራር አሳይቻችሁ ነበር። ከምን እንደሰራሁት ደግሞ እንሻላ ታስታውሳላችሁ ብዬ አስባለሁኝ። ከታች ከዚህ ቪዲዮ ከታች ማለት ነው ታገኙታላችሁ አሰራሩን እና በጣም በጣም ጥቅም ያለው ለጸጉራችን ርዝመት፣ ልስላሴ፣ ግንባራችን ለሚሸሽ እንዲሁም ደግሞ ጸጉራችን በጣም አመዳም ለሆነብን ብዙ ጥቅም ያለው ቃሪያ ነው ማለት ነው። እና አሁን አስራ አምስት ቀን ሞልቶታል ማለት ነው። አብረን እንከፍተዋለን እናያለን። እና እስከዛ ግን ቪዲዮን ላይክ እና ሼር እያረጋችሁ ለቤቴ አዲስ የሆናችሁ ደግሞ ላይክና ሰብስክራይብ እያረጋችሁ ደውል ምልክቷን ማጥቁሩን እንዳረሱ እያልኩኝ አብረን እንከፍተዋለን እናየዋለን። አስራ አምስት ቀን ሆነው ማለት ነው። ዛሬ በዚህ መልኩ ነው ማለት ነው። ገስቲርና ያው ካልሲ ነበር ያለበስኩት ማለት ነው። አሁን ካልሲየሙን እናወጣለታለን በሲሩን እናወጣና ካልሲየሙን እናወጣለን ማለት ነው። ማሻላ ተባረከላ። እንግዲህ ይሄኔ መስላል ዘይቱ። ማሻላ ተባረከላ። ብዙ ነገር ነው ውስጡ ላይ ያረኩበት። በነገራችን ላይ ብዙ ጠቀሚ ያለው በጣም ምርጥ ቆንጆ ዘይት አሪፍ ዘይት ሆኖ ነው የወጣያችሁት። ማሻላ ተባረከላ። ቃሪያው ራሱ ከለሉን ቀይሮ ጎመን የበሰለ ጎመን ነው የመሰለው ማለት ነው። አያችሁታ ትንሽ ስልኩ ብዥ ስለሚል ነው። አሁን ይሄን እናጠለዋለን አብረን እናያለን። እስከዛ ቪዲዮን ላይ ቀርቡ። እሺ ቤተሰብ፣ በዚህ መልኩ አጥየው አያችሁት ቅባቱ ምን እንደሚመስል ማለት ነው። እውነቴን ነው ምርጥ አሪፍ ቅባት ማለት ነው። ማሻአላ ሽታው ራሱ በጣም ነው ደስ የሚለው። እውነቴን ነው የሚላችሁ እና ይሄና ይሄ እንትን ሚዘይት አይደለም ማለት ነው። ሽታው በጣም አሪፍ ነው። ያው ያረግንበትን ነገር ከታች እንትኑን ቪዲዮን ወርዳችሁ ታገኙታላችሁ። ቀላል ነገር ነው፣ ባለው ነገር ነው ማለት ነው። አሁን ላጥለው ባላችሁ ነገር አጥሉት ማለት ነው። ይሄን ይመስላል። እኔ ባለኝ ትንሽ ያረጀ ሻርፕ ነበር ማለት ነው፣ በሱ ነው ያረኩት እና በዚህ ያርጌ አሁን አጠለዋለሁ ማለት ነው። እና ማሻላ ተባረከላ። እውነቴን ነው የሚላችሁ ቅባቱ ልነግራችሁ አልችልም። ምርጥ እና ቆንጆ ማራኪ ቅባት ነው ማለት ነው። ጠብቆኝ እንግዲህ አያችሁ፣ ምርጥ ቆንጆ ቅባት ማለት ነው። ማሻአላህ ተባረከላህ። እና ማረገው ይቃለኝ ገና ሌላም አለኝ ማለት ነው። በሱ ነው ማረገው ይሄ የሚመስል ምርጥ ቅባት ነው። በዚህ ነው ማረገው። ይሄኛው ባለፈው ከህንድ የመጣልኝ ቅባት ነው ማለት ነው። ለልጅቷ ከህንድ ጠምጥቶ ልጅቷ የሰጠኝ ነው ማለት ነው። እና በጣም አሪፍ ነው፣ ልጫጩን አንስቼው ነው የዚህን ቅባት ደግሞ አሳይቻቸዋለሁ በነገራችን ላይ ማለት ነው። አሁን በዚህ ላረገው ነው እና ሌላ ማረግበት ነገር ስለሌለኝ የግርስልኒ በዚህ ያረገዋለሁኝ ቅባቱን ስለሌለኝ ማለት ነው። እና ቪዲዮውን ላይክ አርጉሽ ቤተሰብ። በዚህ አርገዋለሁ ለመገልበጥ ስለማይመች ማለት ነው። በዚህ አይቄ እንዳይፈስብኝ ብቻ ማለት ነው። ምርጥና ቆንጆ ለጸጉራችን ማለስለሻ እና እድገት የሚጠቅመን በጣም ቆንጆ እና ማራኪ ቅባት ነው ማለት ነው። ይሄው በዚህ አርግ ያለው ማለት ነው። ቀሪውን ደግሞ በዚህኛው አረጋዋለሁኝ። አያችሁ፣ ተሁን ምርጥ ቆንጆ ቅባት ቆንጆ አሪፍ ቅባት ሆነ ማለት ነው። ቆንጆ ቅባት። ከዛ እዚህ ላይ ቁሩምፉት የፈለጋችሁትን ነገር ማድረግ ትችላላችሁ ቤተሰብ። እሺ፣ በዚህ መልኩ ጨርሸዋለሁ ማለት ነው። ቃ ስለሌለኝ በዚህ ማርጋለው፣ በዚህ ማርጋለሁኝ ማለት ነው። ይሄው ይሄኛው ደግሞ ቃሪያው ነው። አያቹታ በዚህ መልኩ ሆኗል ማለት ነው። ቱም ቃሪያ፣ ቡና፣ ወረጋር፣ ምስማር ብዙ ነገር ነው ያረኩበት። አያቹታ በዚህ መልኩ በስሏል ማለት ነው። ይሄኛው ከለሩን ራሱ ቃሪያው ቀይሯል ማለት ነው። በዚህ መልኩ ሆኗል እና ከዚህ የሚያወጣው ዝቃጩ ውሃውን በደንብ አድርገን ጨምቀን ደግሞ ውሃ ስለሚያወጣ ለጸጉራችን መቀባት አለብን ማለት ነው። እዚህ ላይ ዘይቱ ላይ ግን እታርጉት። ለምን በኋላ ውሃነት ስላለው ዘይቱ ስለሚበላሽ ማለት ነው። እናም ደግሞ እንትን አርጋችሁ ለጸጉራችሁ ተቀቡት ማለት ነው። ተቀብታችሁ ታጠቡት። አያችሁታ፣ ይሁል በጣም ጥቅም ያለው ነገር ነው ማለት ነው። ይህን ይመስላል። ከዛ ካላችሁ ይህንን አርጉበት ማለት ነው። ከሌላችሁ ችግር የለውም። ካላችሁ ደግሞ አርጉባት፣ ላችኋለሁኝ። ይጠቅማችኋል፣ እንዳይበላሽም ደግሞ ያግዛችኋል ማለት ነው። በዚህ አሁን እኔ ትንሽዬ ይሄ አረጋለሁኝ፣ በሁለቱም አረግበታለሁ ማለት ነው። ቪታሚን ኤ፣ ቪታሚን ሲ፣ ቪታሚን ዲ ያላችሁን ማንኛውንም ተጠቀሙ ቤተሰብ ከዛ አዋህዱት በደንብ አድርጋችሁ እንደዚህ ሜቶድ ማለት ነው። ይሄን ይመስላል ዘይታችን። ሌላኛው ደግሞ በቱም እና በሽንኩርት የሰራሁ ዘይት ይሄ ነው። ባለፈው አሳይቻችኋለሁ ማለት ነው እንዲሰርታችሁ በቤታችሁ ውስጥ ባሌ በምግብ ዘይት ሰርታችሁ ጸጉራችሁን ተንከባከቡ እላችኋለሁኝ ቤተሰብ። ይሄን ይመስላል። ይሄ የሽንኩርት እና የነጭ ሽንኩርት ነው ማለት ነው። ይሄ ደግሞ የቃሪያ እና የነጭ ሽንኩርት ነው ማለት ነው። ጸጉራችን በጣም በጣም ያሳድጋላችሁ አለሁኝ። ቪዲዮውን ላይክ አርጉት ቤተሰብ፣ በቅንነት ቤተሰብ ሆናችሁ ቤተሰብ ሆኑ። ደውል ምልክቷን ማጥቆሩ እንዳረሱ። ወሰላም አለይኩም።